ምዕራፍ አንድ። የኦሮሞ ብሔር ባህልና አጭር ታሪክ። አነሳሳችን ምንም እንኳ የኦሮሞን ባህል በተቻለ መጠን ለማሳወቅ ቢሆንም የዚህን ሕዝብ ጥንታዊ ኩሻይነት ለማሳየት በምን በምንሞክርበት ጊዜ በጋሪዮሽ ጎን ለጎን የሚኖረውን የሌላውን የኢትዮጵያ ብሔር ብሔረሰብ ተመሳሳይ ታሪክ በመጠኑ ብንጠቅስ ለጽሑፋችን መልእክት እና ውበት እንደሚሰጠው በማመን ነው። ስለ ጥንታውያን ኢትዮጵያ ህዝቦች ማንነትና አኗኗር በትክክል የተጣራ ብዙ ነገር የለም ቢባልም ከጌታ ልደት በፊት ዘጠኝ ሺህ ዓመት ግድም ጀምሮ አንደኛው በድንጋይ ሌላው ደግሞ በባልጩት መሣሪያ የሚጠቀሙ ሁለት ዓይነት ባህልና ሥልጣኔ የነበራቸው ሕዝቦች በዛሪቱ ኢትዮጵያ ክልል ውስጥ እንደነበሩ፣ የእነዚህም ሕዝቦች መልክ ጥቁር፣ ቅርጻቸው አፍሮ ሜዲትራንያን ወይም ኮካዝ ከሚባለው የሰው ዘር ወገን የሆነና አኗኗሯቸው ደግሞ መጀመሪያ በአደን በኋላም በግብርናና በከብት እርባታ ይተዳደሩ እንደነበር ይታወቃል። አሁንም ከጌታ ልደት በፊት ሦስት ሺህ ዓመት ግድም በአካባቢው የነበሩ ሕዝቦች የሚነጋገሩባቸው ቋንቋዎችም አፍሮ ኢዚያቲክ ወይም ካም ወሴም የተባለው አባት ቋንቋ የሰረጸ ሲሆን ዛሬ በኢትዮጵያ ግዛቶች ውስጥ የሚኖሩ ሕዝቦች የሚጠቀሙባቸው ኮሺቲክ፣ ኦሞቲክ ኔሎ ሳሃራንና ሴሜቲክ የተባሉትን አባት ቋንቋዎች የሚያጠቃልሉ መሆኑ በቋንቋ ምርምርና ጥናት ሊታወቅ ተችሏል። የኩሽ ሕዝቦችና በኦሞ ሸለቆ የሚኖሩ ሕዝቦች ከአንድ የጋራ አባት የዘር ግንድ እንዴት ተከፈሉ? ከጌታ ልደት በፊት ወደ ስድስት ወይም አምስት ሺህ ግድም ሲሆን የሴም ሕዝቦች ደግሞ ምንም የአፈላለሳቸው ዝርዝር ታሪክ ዛሬም ማከራካሪ ቢሆንም ከእነዚህ ህዝቦች በኢትዮጵያ ምድር መኖር ከጌታ ልደት በፊት አንድ ሺህ ዓመት መሆኑ ይታመናል። የዛሪቱ ኢትዮጵያ ህዝቦች እነዚህ ከአራቱ ማለትም፣ ከኩሽ፣ ከኦሞቲክ፣ ከሴምና ከኔሎ ሳራን ሕዝቦች የመጡ የተወለዱ ሲሆኑ ከእነርሱም ባለፈው አራት ሺህ ዘመን ውስጥ በትንንሽ ጎሳዎች እየተከፋፈሉ በልዩ ልዩ ቋንቋዎች የሚናገሩ ነገዶች በመሆን በኢትዮጵያ ላይ በሰፊው ተሰማርተዋል። የሴም ህዝቦች ከጌታ ልደት በፊት በመጀመሪያው አንድ ሺህ ዓመት ውስጥ በሁሉም ቅርንጫፍ ተከፍለው የትግሬው ጎሳ በሰሜኑ ደጋ ክፍለ አገር ላይ ሲሰማራ፣ አማራው ደግሞ በመካከለኛው ክፍል ሰፍሮ ይገኛል። ከእነዚህም ከሁለቱ የተዛመዱ እንደ ጉራጌ፣ ጋፋት፣ አርጎባና አደሬዎች ያሉትን ሌሎች ጎሳዎች አስገኝተዋል። ኦሞቲክ የተባለው ህዝብ ደግሞ በደቡብ ምዕራብ ክፍላት አገሮች በኦሞ ሸለቆ አካባቢ ሲኖር ዛሬም አምሳ ያህል በሚቆጠሩ ልዩ ልዩ የሆኑ የራሳቸው ቋንቋዎች ያሏቸው ጎሳዎች ተከፋፍለው ይገኛሉ። እንዲሁም የኩሽ ህዝቦች በታላላቅ ነገዶች ተከፋፍለው በኢትዮጵያ ውስጥ ይኖራሉ። ይህም ኩሽ በኦሮሚኛ ኩሳ የተባለው አጠራር ያለው ሲሆን አንደኛ፣ ቤጃ በሚል ጥቅል ስያሜ የራሳቸው ቋንቋዎችና ባህላዎችን አስፋፍተው በዘላንነት በሰሜን ኤርትራና በደቡብ ምዕራብ ሱዳን በቀይ ባህር አጠገብ በሚገኘው ቆላ ግዛት ውስጥ የሚኖሩ የሰሜን ኩሾች ሁለተኛ፣ አገው በመባል የታወቁ አሁንም የራሳቸውን ቋንቋዎችና ባህል አስፍተው በሰሜን ምዕራብ ደጋው ክፍል አገር ውስጥ በግብርና ስራ እስከዛሬም የሚተዳደሩትን ማዕከላዊ ኩሾችና እንዲሁም ሶስተኛው በስምጥ ሸለቆ በስተደቡብ ክፍል የሚኖሩትን የተለያዩ ቋንቋዎችና ባህል ያላቸውን አስራ ሁለት ያህል የሚሆኑ ልዩ ልዩ ጎሳዎች የሚገኙባቸውንና በግብርና ስራ ተሰማርተው የሚተዳደሩትን የምስራቅ ኩሽ ሕዝቦች ያጠቃልላል። ከጌታ ልደት በኋላ በመጀመሪያው አንድ ሺህ ዓመት አቅራቢያ ከእነዚህ የምስራቅ ኩሽ ህዝቦች መካከል የሳሆ፣ የሱማሌ፣ የአፋር ጎሳዎች ተከፋፍለው ተገንጥለው ከደቡብ ደጋው ክፍለ አገር ወደ ምስራቅ በመሄድ በዘላን ተግባር ላይ ተሰማርተው ከገዳ ባህል ውጪ የሆኑ አዲስ የኑሮ ሥርዓትን ቆረቆሩ። ይህንን አባባል ዶላንድ ሌቪን ግሬተር ኢትዮጵያ ገጽ 27 እስከ 30 እና 303 ላይ ጠቅሷል። እንደ ኦሮሞዎች አባባል ኡሜን ውላቦ ባቴ ማለት እናታችን ኡሜ ከውላቦ ወጣች ተገኘች፣ ስለሚሉ የሰው ልጅና ፍጥረት ሁሉ ከውላቦ ውሃ ወይም ባህር ውስጥ ወጣ በማለት ይናገራሉ ይላሉ። ነገር ግን ይህ ተጨባጭ ታሪክ አይባልም፣ ሊሆንም አይችልም። የሰው ልጅ በአንድ አምላክ ተፈጥሮ ብዙ ዘመን በምድር ላይ ከኖረ በኋላ ጥፋት ሰርቶ በመገኘቱ ምክንያት በፈጣሪ ቁጣ በውሃ ውስጥ ሰምጦ ሲያልቅ አንድ ጀግና ቸር የሆነ ሰው ከነቤተሰቡ ተርፎ ከሱ ዛሬ በምድር ላይ ያለው የሰው ልጅ ተወለደ፣ ተባዛ። ተመሳሳይ ቁጣ ደግሞ እንዳይመጣ ኦሮሞዎች ሲጸልዩ ጎፍታ መጨሰገሊ ኡማ ኡማ ሞታ ሁንዱማ እግዚአብሔር የሠራዊት ጌታ፣ የፍጥሯን ሁሉ ፈጣሪ እያሉ በመጸለይና በመለማመን እኖረዋል። አሁንም በዚሁ ያምናሉ። ከላይ የተነገረውን የጥፋት ዝርዝር ታሪክና ዘመን ግን ለማስረዳት ይቸገራሉ። ቢሆንም ስለ ራሳቸው ሀገር ሲናገሩ የሰው ልጅ በርክቶ በዓለም ላይ ከተሰራጨ ወዲህ ጀምሮ ዘራቸውና ነገዳቸው የተገኘበትና የታየበት በኋላም የኖረበትና የልጅ ልጅ የወለደበት በጠቅላላውም ዘመን መቆጠር ከጀመረበት ጊዜ አንስቶ የኖረበት አገር እዚሁ ዛሬም የሚኖርበት ሲሆን በተለይ ውላቦ አበያ የተባለው ቦታ ለምለምና ወንዛዊ ወይም ባህር ዳር መሆኑን ይናገራሉ። አንድ በተጨማሪም የሀገር ጥንት ሚግረ ጎሉ ቱሉ አምዱል ሂዲ ዳዲ መባሉን ይነገራል። ስለዚህ ውላቦና አካባቢው ከመሠረት የተገኙበት የኖሩበትና የረቡበት በመሆኗ እናታችሁን ኡሜ እያሉ በፍቅርና በማጋነን ዘወትር ስሟን ማንሳታቸው የማይካር ነው። የኦሮሞዎች ስጋዊና መንፈሳዊ አስተዳደር በገዳ ስርዓት በሉባ መሪነት መሆኑን ወደፊት በዚሁ መጽሐፍ ውስጥ እናስረዳለን። ከብዙ ዘመን በኋላ ሌሎች ህዝቦች ከባሕር ማዶ መጥተው ኖሩ። እነዚህንም አማራ እንደሚሏቸው ይተርካሉ። በኋላ በነዚህ ነገዶች ግፊት ከኦሮሞዎች መካከል የተወሰኑ ንዑስ ጎሳዎች ከጥንት አገራቸው ተነስተው ገረቦሩ ወይም በአቢፍቱ ማለትም ወደ ጀንበር መውጫ አገር ሄዱ። ከዚያም ከሌሎች ህዝቦች ጋር ተባብረው መኖር ጀመሩ። አገሩንም በና ድሪር ብለው ሰየሙት። ይህም ማለት ክፍት ባዶ ሆኖ ዝርግ የሆነ አገር ማለት ነው። በና ክፍት ሲሆን፣ ድሪር ዝርግ ማለት ይሆናል በማለት አገሩ በዘመን ብዛት በናዲር ሆነም። በዚህም ምክንያት ኦሮሞዎች በዚህ ዘመን ክፍትና ሰፊ አገር አገኘን፣ እግራችንን ዘርግተን በሰላም ኖርን ሲሉ ይህንን የአገር ስም አወጡ። በናዲር የተባለው ኦሮሞዎች አገሩን ለሱማሌዎች ለቀው ወደ ውለቦ ከተመለሱ በኋላ ነውም ይባላል። አሁንም ከብዙ ዘመን በኋላ በጥንት አገራቸው ከቀሩት የኦሮሞ ነገዶች መካከል የተወሰኑት እንደ ልማዳቸው በንዑስ ጎሳ እየተከፈሉ ወደ መሃልና ሰሜን አገር ተስፋፍተው ደን መንጥረው አገርን አቀኑ፣ ከብት በብዛት አረቡ፣ ከሌሎች ሰሜናውያን ሕዝቦች ጋር በሰላምም ኖሩ። በሚሰፍሩበት ጊዜ የአገር ሰፍቶባቸው የሰው ቁጥር አንሶ ስለነበር ቁበና በሚሉት ሰፈር ሥርዓታቸው በመንደር እየተከፋፈሉ ሰፈሩ። ይህም ማለት አልፎ አልፎ እንዳሻ መሬት መያዝና መስፈር ማለት ነው። ይህን የመሰለ አፈ ታሪክ በኦሮሞ አባቶች ሲተላለፍ የመጣውን የዚህ ጸሐፊ ከልጅነት እስከ እውቀት ጀምሮ ሲሰማው የኖረ ታሪክ ነው። አፈ ታሪክ እንደ መሆኑ መጠን የታሪኩ ዝርዝርና ዘመን በትክክል ባይታወቅም ታሪኩ ከትውልድ ወደ ትውልድ ሲተላለፍ የነበረ መሆኑን መሆኑ ነበር ነባር ሽማግሌዎች ምስክርነታቸውን ይሰጣሉ። የኦሮሞ ነገድ ትውልድም ሆነ አገሩ ከጥንት ጀምሮ የሚኖርበት ከዚሁ ከኢትዮጵያ ወይም ሰሜን ምስራቅ አፍሪካ ውጪ ነበር ወይም ነው ብለው አዛውንት በፍጹም አይተርኩም። አፈታሪኩ እንደሚያውሳው ከኦሮሞ ነገድ መካከል የተወሰኑት ንዑስ ጎሳዎች እየተከፈሉ እንደሚሰራጩት ሁሉ በአፍሪካ ቀንድ በኩልና በናዲር ወደሚባለ አገር ሄደው እንደመሰረቱት ሌሎችም ደግሞ አሁንም በንዑስ ጎሳ በመከፈል ወደ መሀል አገርና ወደ ሰሜን ክፍል መስፋፋታቸው በቁበና ልማዳቸው ሰፋፊ አገር ይዘው እንደሚኖሩ አስረድተናል። ዘመኑ ምናልባትም ከደቡብ ኩሾች መካከል የሳሆ፣ የአፋር፣ የሱማሌ ነገዶች ከደቡብ ደጋው ክፍለ አገር ወደ ምስራቅ ክፍል ሄደው በሰፈሩበት ዘመን አካባቢም ይሆናል። ይህም ዘመን ዶላንድ ሌቪን እንዳስረዱት ከጌታ ልደት በኋላ አንድ ሺህ ዓመት አካባቢ እንደሆነ ይገመታል። አለቃ ታዬ የአዛዥ ጢኖን ታሪክ በመከተል እንደ ጻፉት እውነተኛ የኦሮሞዎች ወደ ኢትዮጵያ መምጣት መራሃ ተክለ ሃይማኖት፣ ስመ መንግስቱ ዛጉዌ በነገሰ በ10 ዓመቱ በ930 አመተ ምህረት ነው ሲሉ የኦሮሞዎችን ወደ መሃልና ምስራቅ ምዕራብ የተስፋፉትን ዘመን ጠቅሰዋል። ጀምስ ብሩስ ከወለስ ባጅ ድርሰት በመጥቀስ በዘመኑ ከኦሮሞዎች ሰማው አገራቸው መሃል አበሻ አገር ነበር በማለት የጻፈው ከላይ እንደተነገረው ኦሮሞዎች በመሐል አገር ገብተው መኖር ከጀመሩ በኋላ ያለውን ሁኔታ የሚያስረዳ ስለሆነ የአለቃ ታዬን ትረካ የሚደግፍ ነው። በተጨማሪም አለቃ ታዬ የጻፉት ከኦሮሞዎች መካከል መጫ የተባለው አባት ልጆች ለአጼ ዓምደ ጽዮን በማደራቸው ምክንያት የንጉሥ በመልካም ተቀብሎ በጣና ባህርና በዳሞት መካከል አገር ሰጣቸው። እነሱም ያንን አገር ተቀብለው ያዙና ስሙን በአባታቸው ስም መጭ አሉት። ከዚያም በኋላ ክርስትና ተነስተው አብያተ ክርስቲያናት በተቀበሉበት አገር ሁሉ ሰርተው ክርስቲያኖች ሆነው ተቀመጡ። በአማራ ሕዝብ መካከል ኦሮሚኛን አጥፍተው በአማርኛ ቋንቋ ብቻም ይናገራሉ። እንዲሁም የወሎ ኦሮሞች የያዙት ሀገር በአማራ ህዝብ መካከል ስለሆነ ኦሮሚኛ አጥፍተው በአማርኛ ቋንቋ ብቻ ይናገራሉ ይላል። ጥንት ክርስቲያን ሆነው ብዙ አብያተ ክርስቲያናት አድባራት ስለነበሩ አትሮኖስ ማርያም፣ መካነ ሥላሴ፣ ደብረገነት ጊዮርጊስ እነዚህን የመሳሰሉ ሌሎች አብያተ ክርስቲያናት ነበሩበት። አገሩ ጥንት ለኮ መልዛ ይባል ነበር። በኋላ የወሎ ልጆች ከያዙት ግን የአገሩን ስም ለውጠው በአባታቸው ስም ወሉ አሉት። ግራኝ በአገራቸው ውስጥ የነበሩትን አብያተ ክርስቲያናት አጥፍቶ አቃጥሎ መጻሕፍትን ቆነጻጽሎ ባጠፋቸው ጊዜ የሐረር ሙስሊሞችና ፋቂሮች የመሐመድን ሃይማኖት በቁርአን በማስተማራቸው የወሎን ሰዎች ኦሮሞዎቹን ፈጽመው አሰለሙ ብለው የጻፉት የኦሮሞ ነገድ ወደ መሐልና ሰሜን ሀገር ገብቶ መስፈር ከጀመረ በኋላ ይሆናል። ይህም የእሳቸው አባባል ከግራኝ ወረራ በፊት እዚያው ይኖሩ እንደነበር ያረጋግጥ ወይም የሚያረጋግጥ ነው። ጸሐፊ ትእዛዝ ገብረ ስላሴ ከግራኝ ወረራ በፊት ምናልባት ሁለት መቶ ዓመት ግድም ኦሮሞዎች በፈጠር ጋርና በአካባቢው እንደነበሩ ያውሳሉ። በሌላ አቅጣጫ ደግሞ አረቦች ለኦሮሞ ሕዝብ ይህ በጋ የሚጀምረውን የሚለውን ስያሜ የሰጡበት አይነተኛ ምክንያት ነቢዩ መሐመድ ራሱ ለኦሮሞዎች አባት ሉባዎችና አባ ቦኮዎች የእስልምናን ሃይማኖት እንዲቀበሉ መልእክተኛ ልኮባቸው እምቢ ስላሉ መልእክተኛ ለነቢዩ መሐመድ ይህንኑ ሲያስረዳ ሀጋሪ እምቢ አሉ ብሎ በማስረዳቱ የኦሮሞ ስም በነሱ ዘንድ ጋ ብሎ የሚጀምረው ሆነ የሚላለ። እዚህ ላይ እንደሚታወቀው ነብዩ መሐመድ በዘመኑ ለነበረው የኢትዮጵያ ንጉስ ተመሳሳይ መልእክት አስተላልፎ እንደነበርና ይህም ንጉስ የእስልምና ሃይማኖት አማኞችን በመልካም አስተያየት ተቀብሎ እንደነበርና የመጀመሪያዎቹንም በሃይማኖት ምክንያት የተሰደዱትን ምዕመናን ተቀብሎ ያስተናገደ መሆኑ ይታወቃል። ከላይ የተነገረው የኦሮሞ አስተዳደርና ሃይማኖት መሪ ለሆኑት ሉባዎችና አባቦኮች ተመሳሳይ መልእክት ልኮ ይሆናል፣ ልከውም ይሆናል። ይህም እውነት ከሆነ በዚያ ስያሜ አረቦች የሚጠሩት ሌላ ሕዝብ ስለሌለ የነቢዩ መልእክት የተላከው በዚሁ በአሁኑ የኢትዮጵያ ክልልና በአፍሪካ ገንድ አካባቢ ለነበረ የኦሮሞ ሕዝብ አባት ሉባና አባበኮች መሆኑ ነው። መልእክቱን የላኩት ነቢዩ ራሱ ከሆኑ ዘመኑ ከነቢዩ መሐመድ እረፍት እንደ አውሮፓውያን አቆጣጠር 632 ዓ ም በፊት ማለት ነው። እንዲሁም በአቶ ተክለ ጻዲቅ መኩሪያን እንደሚያስረዱት አፄ ልብነ ድንግል ይላሉ። አቴ ተክለ ጻዲቅ እንደ ኦሮሞዎች ሥርዓት የፈረሳቸውን ግንባር የቦረንትቻ ደም እየቀቡ ትንባሆ እየጠጡ አምልኮ ባዕድ አድርገው ነበር። በዚህም የተነሳ እግዚአብሔር ግራኛ መድና አመጣው የሚለውን ከዚህም በማከታተል ሁሉም ቢፈራት ሁሉ እንዴት ፈራ አሉ በማለት በግራኝ የጦርነት ዘመን ራስ ደገለሃንና አጋፋሪ ቱሉ በጦርነት ተሸንፈው ከተመለሱ በኋላ አጼ ልብነ ድንግል የተገረሙበትን ታሪክ ነገስታቸው የሚተርከው አነጋገር ራሱ ኦሮሞዎች በዛሬው ሸዋ ግዛት ውስጥ በቤተ መንግስቱ እንደ ዛሬው ዘመን በሰፊው መኖራቸውን ያረጋግጣል። ይህ ካልሆነ ቱሉ የሚባለው የኦሮሞ ስም ከየት መጣ? የተጠቀሰው የኦሮሞዎች አምልኮ ከየት መጣ? በተጨማሪም አቶ ተክለጻዲቅ መኩሪያ አስተያየት ሲሰጡ ኦሮሞዎችና ሌላውም ሁሉ ከዚሁ ከአፍሪካ ምድር የተገኘ ሆኖ በየበኩሉ የስልጣኔና የባህል ቅርጽ ይነስም ይብዛ ከውጪ እንደወረሰ ስለ ሌላው ዘር ባህልና ቋንቋ የሚያወሩ ሊቃውንት ያምናሉ ይላሉ። ይሁን እንጂ ሊቃውንት የሚያቀርቡት ሆነ ከላይ የተናገሩትን አፈ ታሪኮች ወደ ጎን በመተው አንዳንድ ደራሲያን የኦሮሞ ሕዝብ ከእስያ ፈልሰው ወደ ማዳጋስካር ተሻግረው ከዚያ ቦባሳ አጠገብ ከባህር ወደብ እንደ ተቀመጡና በመጨረሻ ገናሌ የሚባለውን ወንዝ ተሻግረው ወደ ኢትዮጵያ መጡ ወይም ኦሮሞዎች ጥንት ከእስያ ወይም ከአውስትራሊያ ፈልቀው በሞዛምቢክ፣ በማዳጋስካር፣ በታንጋኒካ፣ በኬንያ በኩል እያደረጉ ወደ ኢትዮጵያ ገቡ የሚሉትና የመሳሰሉ ሌሎች አስተያየቶች ትክክል አይመስሉም። ምክንያቱም ይህን የሚጽፉ ሰዎች ኦሮሞዎች ከእስያም ሆነ ከአውስትራሊያ በማዳጋስካር በኩል ወደ አፍሪካ ምስራቅ ወይም ኢትዮጵያ ለመግባት አንዳችም የታሪክም ሆነ የባህል ማስረጃ ለማቅረብ ባለመቻላቸው ነው። የኦሮሞ ቋንቋ ባህልም ከአፍሪካ ውጭ በሌላ አገር ዛሬም ሆነ ጥንትም አልታየም። ከላይ የቀረቡት የቋንቋ ባህል ምርምር ጥናቶች እንደሚያረጋግጡትም ሆነ የኦሮሞ ሕዝብ ዘሩም ሆነ የትውልድ ሀገሩ እዚሁ ምስራቅ አፍሪካ ውስጥ በተለይም በጎሳ ብዛት ታላቋ ኢትዮጵያ ካሰኙ ነገዶች አንዱ ለመሆኑ ምንም ጥርጣሬ ሊኖርም አይችልም። ስለዚህ ኦሮሞዎች ቀደምት ከሆኑ ትኩሻውያን አይደሉም፣ ከውጭ መጡ ብሎ መጻፍ በትክክለኛ ታሪክ ላይ የተመሰረተ ሊሆን በፍጹም አይችልም። በነገዱ ስርዓት ጸንተው የቀሩ የኦሮሞ ጎሳዎች እነዚሁ ከምስራቅ ኩሻይ መካከል በውላቦ አባያና በአካባቢው የሚኖሩም ናቸው። ግሬተር ኢትዮጵያ የተሰኘው የዶናልድ ሌቪን መጽሐፍ እንደሚያስረዳው የኩሽ ሕዝቦችና በኦሞ ሸለቆ የሚኖሩ ሕዝቦች ከአንድ የጋራ አባት ዘር ግንድ የተከፈሉ ከጌታ ልደት በፊት ወደ አምስት ወይም አራት ሺህ ግድም በማድረግ አልፎም የኩሽ ሕዝቦች በነገድ ተከፍለው የኖሩበትን ክፍላት አገር ዘርዝሯል። ይህ ድርሰት የመዘገበው እውነተኛ ምንጭ ከሆነ ታሪክና ቋንቋ ሲሆን የመምጫዎቸው የመምጫቸው ዘመን በተጠቀሰው ላይ የኦሮሞ ጥንታዊ አባቶች አፈ ታሪክ ወይም ቋንቋ እንደሚነግረው የኩሻውያን አመጣጥ ዘመን በዚህ ጊዜ ነበር ለማለት ያስቸግራል። የኦሮሞ ኩሻዊነት በማንም ዘንድ የታመነ እንደመሆኑ ይህ ታላቅ ነገድ መደበኛ ሀገሩ ውላቦ አባያና አካባቢው ሲሆን፣ በዘመኑ በንዑስ ጎሳ እየተከፈለ ያልገባበትና ያልተገኘበት ቦታ ግን አይኖርም። ከቀደምት ኩሻውያን ወገኖቹ ተለይቶ ወደ ኋላ አልቀረም። አንዳንድ ደራሲዎች አንዱ ከአንዱ አገር ሌላው ደግሞ ከሌላ አገር ፈልቆ በየጊዜው የመጣ ጎሳ ነው እንደሚሉት ሳይሆን የኩሻውያን በዚያ አገር መግባቱ ሁሉም በአንድነት ነው ሲሉ አበው ያረጋግጣሉ። ደራሲዎች ለድርሰታቸው ማስተካከያ ሲሉ የጻፉት በአጼ ገላውዲዮስ ዘመነ መንግሥት በውላቦ አባያና በአካባቢው የሚኖሩት በብዛት ተዋልደውና ተራብተው ቦታ ጠቧቸው መጨናነቅ ካስከተለው ችግር ለመላቀቅ ብዙሃኑ ጎርፎ በመነሳት በግድም በግድም በውድም ቀደም ሲል በስፋት ቦታ ይዘው ከሚኖሩት ወገኖቻቸው ጋር ተቀላቅለው ስፍራቸውን ለመያዝ የበቁትን መንደርደሪያ ለማድረግ ነው። በፊት ወደዚህ መሃል አገር ገብተው የሚኖሩት ጎሳዎች ዳሞታዎችና እናሪያዎች ኦሮሞዎቹ ወገኖቻቸው የተባሉት ናቸው። ለዚህም ትንሽ ጥያቄ ብናክልበት ጉሻውያን የገቡበት ጊዜ አይታወቅም ብለናል። ይህ ከሆነ ነገዱ ከመግባቱ በፊት አስቀድሞ ማን የተሰኘ የሰው ዘር ነበር? ለዚህ መልስ የሚሰጥ ታሪክ ወይም ቋንቋ እስካሁን ድረስ እንዳልተገኘ የዚህ ጸሐፊ ያምናል። ሌሎች ሰዎች ደግሞ በድርሰታቸው እንደጠቀሱት ከእውነተኛው ታሪክ ውጪ የሆነ አነጋገር ደግሞ በአጼ ሰርጸ ድንግል ታሪክ ታሪከ ነገሥት ውስጥ ይገኛል። ይኸውም ስለ ኦሮሞዎች ትውልድ ሲናገር የአጼ ሚናስ የልጅ ልጅ የሰርጸ ድንግል እህት ልጅ መና እስራኤል የምትባል ወተት ልትጠጣ ላሎ ከሚባለው ሰው ከአገሩ የኦሮሞ ባላባት ዘንድ ሄዳ ተላመደችና ከርሱ ከረዮ፣ መጫ፣ ቱለማ፣ ወሎ፣ አልኮ፣ ዱሬቲ፣ አያንቱ የተባሉትን ሰባት ልጆች ወለደች። ሌሎች ኦሮሞዎች የሚባሉት ከሌላ ነገድ በጣም በረከቱ። አጼ ሰርጸ ድንግል በየጊዜው ቢወጉትም ቢያሸንፉትም የኦሮሞ ዘር እያደር እየተተካካ እየበረከተ አስቸገራቸው ይላል። ጸሐፊ ትእዛዝ ገብረ ስላሴ ምንም የሴትዮዋን ትውልድ በደፈና የአማራ ሴት ወይዘሮ ቢያደርጉትና ዘመኑን በአጼ አምደ ጽዮንና በተከታዩ ዘመን የተፈጸመ አስመስለው ቢተርኩ ፍሬ ነገሩ ከላይ ከተነገረው ጋር ተመሳሳይ ሆኖ ይገኛል። በተጨማሪም በሰርጸ ድንግል ዘመን ኦሮሞዎች ከእህታቸው ልጅ ተወልደውና ተራብተው በመጨረሻ መንግስቱን ለማስቸገር በቁ የሚለው አነጋገር ትክክል ሊሆን አይችልም። ምክንያቱም ሚናስ ከልብነ ድንግል ልጆች አንዱ ሲሆንና ልብነ ድንግል የኖሩት እንደ ኤሮፓውያን አቆጣጠር ከ1500 እስከ 15 40 ዓመተ ምህረት ግድም ሲሆን ሚናስ በ20 አመቱ እንኳን ቢወለድ እርሱም አድጎ ልጅ ቢወልድ ይህ ዘመን ወደ 15 40 ዓመተ ምህረት ግድም ይሆናል። የሚናስ ልጅ መና እስራኤል በ15 ዓመቷ እንኳን እነዚህን የተባሉትን ልጆች ብትወልድ ዘመኑ ወደ 15 55 ዓመተ ምህረት ይሆናል። እነዚህ ልጆች አድገው ወልደው ተባዝተው የሰርጸ ድንግልን መንግሥት ከሌሎች ጋር ሆነው ለማወክ ለመቻል ቢያንስ ከአርባ እስከ አምሳ ዓመት ያስፈልጋቸዋል። ይህም ዘመኑን ወደ 1600 ዓ ም በላይ ያመጠዋል። በዚህ ጊዜ የሰርጸ ድንግል ዘመን አልፏል ማለት ነው። ስለዚህ ይህ ከላይ የተነገረው ታሪክ የኦሮሞዎች ትውልድና አፈላለስ ዘመን እውነተኛ ታሪክ ነው ተብሎ ሊነገር ስለማይችል እዚሁ ላይ ተጨማሪ ሀትታ ባናክልበት ብናቆሞ ይሻላል። ከዚህ ከተነገረው ቀደም ብለን በአየነው እውነተኛ ታሪክ ስናተኩር ኦሮሞዎች ግን ግራኝ አፄ ልምደ ድንግልን ከነ ሰራዊታቸው አባሮ ሸዋንና የአማራን አገር ሲይዝ ከእርሱ በኋላ እየተከተሉ አገሩን መጀመሪያ በአፄ ልምደ ድንግል ከዚያም በአፄ ገላውዲዎስና በመጨረሻም በአፄ ስርፀ ድንግል ምናልባትም እንደ አውሮፓውያን አቆጣጠር በ1526 እስከ 1597 ዓ ም ባለው ዘመን ውስጥ ወረሩ እየተባለ በአንዳንድ ታሪከ ነገሥትና በቃል የሚተረከው ትክክል እንዳልሆነ እንረዳለን። ዋናው ቁም ነገር ኦሮሞዎች አፍሪካውያን በተለይም ኢትዮጵያዊ ከሆኑት የኢትዮጵያ ነባር ህዝቦች መካከል ናቸው። ሌላም አገር የላቸውም። ይህም ሊያከራክር አይችልም። ዶናንት የተባለ እንግሊዛዊ ደራሲ ተመራማሪ እንዲህ ሲል ጽፏል። የእስልምና ሃይማኖት ከመታወጁና ሶማሌዎች ወደ አፍሪካ ቀንድ ከመፍለሳቸው በፊት መጀመሪያ ፋርሶች፣ በኋላም አረቦች ዘይላን ወረሩ። በዚያ ጊዜ የአገሩ ነዋሪዎች ኦሮሞዎች ነበሩ። በፕሮቴክቶሬት በቀድሞ የእንግሊዝ ሶማሌላንድ ሰሜን ምዕራብ ክፍል የእኚሁ የጥንት ነዋሪዎች ማለትም የኦሮሞዎች ባህልና ቅርስ ፈለግ ዛሬም ድረስ አለ ይለናል። ጄስሎ ዲስማን የተባለ የታሪክ ምሁር የሱማሌ ዘር የደንን ባህረ ሰላጤ አቋርጦ በ11ኛው ምዕት ዓመት ላይ ፈልሶ የመጣ አፍሪካዊና አረባዊ ደም የተቀየጠ ዘር ነው። ይህም ሱማሌዎች በአፈ ታሪክ ከሚናገሩት ጋር የሚመሳሰል መሆኑ በተደረገው ምርምር ለማረጋገጥም ተችሏል። ሱማሌዎች ከመምጣታቸው በፊት በአገሩ ላይ ነዋሪ የነበሩት ኦሮሞዎች ያሳደዷቸው፣ የመጀመሪያው የሱማሌ ዘር አባት የሆነው ሼህ ኢስሐቅ የሚባለው አረብ ነው ሲል ጽፏል። የኦሮሞ ሕዝብ ታሪክ የሚለውን ይህንን ድንቅ መጽሐፍ እያነበብን ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። በተለይ አባል ወይም ሜምበር በመሆን በወር የተወሰነ መዋጮ በማድረግ እየቀላቀሉን እናመሰግናለን። እንቀጥላለን።